ጽናት ዛሬ ጉድ ፈላባት ማለት ነው። ዛሬ ጽናት እንደፈራቸው ቤታ ቤቷ ውስጥ መጥታ ገባች። አይ ቤታ ሁልጊዜ የጽናትን ህይወት እንደበጠበጠች ነው። እንግዲህ ቤታ እንደምታውቋት ከዚህ በፊት የጽናት ልጅ የገደለች ሴትዮ ናት ማለት ነው እና ጽናት ዛሬ እንደማበድ እያደረጋን ነው ማለት ነው። ኪራን ጠቶ ጽናት የቤታን የድሮ ፍቅረኛው የድሮ ጮኛ የነበረችውን ቤቱ ስላስገባ በጣም ተበሳጭታና ተናዳ እያለቀሰች ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ጽናት ክፍል ሰማኒያ ዘጠኝ ወርዷል ማለት ነው። ዛሬ ሁላችሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ ማለት ነው። ተመልከቷቸው እንግዲህ መታለች ቤታ የድሮ ፍቅረኛ ማለት ነው ኪራዬ ኪራዬን የምትለው ፍቅር እንዲህ ያሳብዳል። እንዲህ ምር እስኪ እውነቱን ነገሩን ፍቅር እንደዚህ የሚያሳብድ ከሆነ ይቅር ማለት ነው እና ተደርገጣቸው እና ደግሞ እየደነሱ ይገኛሉ ማለት ነው። ልክ አዲስ እንደተዋወቀ ፍቅረኛ ሆነን እንጨፍር ምናምን ተባብለው ማለት ነው። እንደምትመለከቷቸው እየጨፋፈሩ ነው ማለት ነው። ቤተሰብ ሁላችሁም ላይክ፣ ሼር አድርጎ እዚጋ ፍቅራቸውን እያጣጣሙ እያለ ጽናት መጥታ ትቆረቁሯቸዋለ። ጽዬ ምን ሆነሽ ነው ብለው ሲከፍቷት ቤታን ቤት መጣ መጣት ስትል ናሆሜ በጣም ተበሳጭቶ እና ተናዶ ተነሳ። ናሆሚ ሁል ጊዜ የሴት ልጅን ለቅሶ አይፈልግም። በተለይ ጽናት ከጽናት ጎን ሆኖ ጽናትን በጣም ለሷ የሚያደርገው ነገር በጣም ነው ደስ የሚለው ማለት ነው እና ዚጋ ቁጭ ለው ፍቅራቸውን እያጣጣሙ ያለ ጽናት መጥታ ሙዳቸውን አበላሸሽባቸው ማለት ነው። ጽናት ሁል ጊዜ ችግር አያጣትም ማለት ነው። ሁል ጊዜ እንዳለቀሰች ነው ማለት ነው። እዚህ ጋ መሩና ናሆሚ እያወሩ እየተጫወቱ ይገኛሉ ማለት ነው። ፍቅራቸውን እያጣጣሙ ተመልከቱ። በሩ ተቆረቆረ። ኪራ ምንድነው ብሎ ሊከፍት ሲወርድ እንደ የተለመደችው አደገኛዋና አስቸጋሪዋ ቤታ ኪራዬ ያለች ከበሩ ደጅ አፍቁማለች እገባለሁ ስትለው፣ አንቺ ሴትዮ ያምሻል እንዲ አትገቢ የሚላታል። እንዲህ ለምን ነው የማልገባው ስትለው፣ አትገቢም እያለ ሲከላከላት፣ አንተ ለሰው ህይወት አታዝንም እንዴ ትለዋለች እናትዮዋ። ትለምነዋለች ማለት ነው። ከዛ በሮን ክፍቱን አድርጎ ሲተወው እነሱን ተከትለው ይገባሉ። ከዛ ምን ተፈጠረ? ኪራዬ ኪራዬ ነው የምትለው እንደነገርኳችሁ። በጣም የኪራ ነገር ልቧን ልቧ ውስጥ ገብቶ ህመምተኛ አድርጓታል ማለት ነው። እናትየዋን ፊቷን እያኮሳተረች እስኪ ተመልከታት፣ ልጄ ያንተ ስም ብቻ ነው እኮ በአፏ ያለው ትለዋለች። በአንተ ፍቅር እንደዚህ ሐብዳ አንተ ምንም አይሰማህም እንደው ወየ ዘንድሮ ልጆች ትለና እናትየይቱ፣ ተመልከቷት። እዚህ ጋ አብረው ቁመዋል ከዛ ከቤት ሲገቡ ደግሞ ሌናን ስታያት አንቺ ደግሞ ማነሽ? ይህ እኮ የእኛ ቤታችን ነው የድሮ ቤታችን ነው ትላታለች። እረ፣ ባክሽ ሴትዮ ተሳስተሽ ሊሆን ይችላል ትላለች። ሶፋውም ያን ነው እንትን ሲታራው ያን ነው ነው፣ መጋረጃው ሶፋው ለምንድነው የተቀየረው? እኔ የማውቀው ሶፋ ነጭ ነበረ ትላለች። እና ሴትዮ ባክሽ ተሳስተሽ ሊሆን ይችላል ትላለች ሌና ማለት ነው። እዚህ ጋር ይህች ሴትዮ አብዳያለች እንዴ ብላ ስትላልኝና እኔ አላበድኩም ብላ ታስፈራራታለች ታስፈራራታለች፣ ታስደነቅጣታለች ማለት ነው። ከዛ የያዙኝ ልቀቁኝ ኦርሬ ያለች ቤታ በጋጋታ ላይ ትገኛለች። የእውነት ነው ወይስ የውሸት ነው? የቤታ እብዴት እላለሁ እኔ ደግሞ ታስበው ማለት ነው። ምክንያቱም ከዚህ በፊት ብዙ ተንኮሎችን እንደሰራች ሁላችንም እናውቃለን። ተመልከቱልኝ እና እባክሽ ተረጋጊ ተረጋጊ። ቢብሮ ኪራ እሷን ለማረጋጋት ይሞክራል ማለት ነው። ተመልከቷቸው እዚህ ጋር ማ የኔ ያላበድኩም እሷ አብደሻን አለችኝ፣ እኔ እብድ አይደለሁም ምናምን ትላለች ማለት ነው። ሁላችሁም ላይክሽር ሽር ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ከዛ ተመልከቷቸው፣ ሪያክሽኗን ተመልከቱ ማለት ነው። እኔ አሁንም ሸሯ ነው እንጂ የበራ አብዳ አይመስለኝም ማለት ነው። ሁላቸውም ሰብስክራይብ አርጎ ዜጋ፣ ቁጭ ብለው ሌና ብቻዋን ስታወራ ጽናት ትመጣለች። አላየቻትም ነበረ። ከዛ ምን ሆነሽ ነው ስጥላት፣ ለካ ጉድሽን አላየሽም። እኔ ከዚህ ብዲ ጋር እጣላለሁ እዳረቃለሁ፣ አንቺ ወጥሽ ዴሻን ስትል ከዛ ምን ቢፈጠር ጥሩ ነው፣ ተመልከቶ ምንድን ነው የምታወሪው ትላታለች። አንቺ የማታውቂም እንዴ ትላለች። ከዛ ተመልከቷቸው እኔ እብድ አይደለሁም እያለ ስታወራ ገባች ጽናት ማለት ነው። ከዛ እኔ ስራሽን አውቅብሻለሁኝ አንቺ እብድ ምን እያደረግሽ ነው ትላታለች። ተመልከቷቸው፣ ተመልከቷቸው እዚህ ጋር እኔ እኮ ከአንቺ ጋር የማወራ ወር የለኝም እንባ ክሸት አድረቂ ትናታለች። እንደተለመደችው ለምለማዋ አዲስ አበባ እችን ትመስላለች ማለት ነው። እና ሁላችሁም ሰብስክራይብ አድርጉ፣ ላይክ ሽር አድርጉ። በዚሁ አጋጣሚ እንኳን አደረሳችሁ፣ ቻላ እንኳን አደረሳችሁ። ቪዲዮ ነገ ሰራላችኋለሁ። ብዝኒላ ተመልከቷቸው እነኝህን ፍቅረኛሞች ማለት ነው ወይም በጮኛሞች ልክ እንዲያልተዋወቀ ሰው እንነሳና ከእንደገና እንተዋወቅ ይላታና ሆሜ ማለት ነው። ተመልክቷቸው። ከዛ ፍቅራቸውን እያጣጣሙ እየደነሱ ልክ እንዳዲስ እንደተዋወቀ እንደ የተዋወቅ ሆነን እንጨፈር ተባብለው ይጨፍራሉ ማለት ነው። እዚህ ጋ ጽናመታ ጽና ደጋሚ ታለቃቅሳለች። ተመልክቷት። የጽናት ነገር ጽ የምንሆነች ነው ይላል። ከዛማ ተመልከቷቸው፣ ሌና ከቤታ ቤት አስደነገጠቻት። ቆሌሽን ይክፈፍሽ ትላታለች። እኔ እኮ የዝች ሌና የምትባል ቁሪላላ ቁርላላ ሴትዮ ማለት ነው፣ አንዳንድ ጊዜ ወሬዋ ያስቀኛል ማለት ነው። ቆሌሽን ፈጣሪ ይክፈፍሽ ትላታለች። የዚህ ጋር ተደብቃ አስደንግጣት ማለት ነው። ከዛ ትስቃለች። ቤታ እንደምትስቀው አንቺ ምን አለብሽ የተረገምሽ ሴትዮ ቆሌን ገፋፍሽኝ ቆልሽን ፈጣሪ ፈፍሽና ጥላታለች። ሁላችሁም ላይክ አርጉኝ ፕሊዝ። ሳይከፈልበትም ሰብስክራይብ አርጉኝ አራት ሺ አስገቡኝ። ትንሽ ነው የቀረኝ፣ ፕሊዝ። ሰማኒያ ሰብስክራይብ ቀረኛል አራት ሺ ለመግባት እስኪ ከዛ በላይ ነው የምታው ቪዲዮን ሰማኒያ ሰው ሰብስክራይብ ብታደርጉ ምን ችግር አለ ማለት ነው። ተመልከቱ እዚጋ ባልና ሚስቱ እየተፋጠጡ እየተፋጠጡ ይገኛሉ ማለት ነው። ከዚህ ጋር ደግሞ ሁላቸውም ሆነው እያወሩ ነበረ። ከዛ ታገሽ ምናምን እያለ ሲያወራት በጣም መታገስ አልችልም በቅቶኛ ስትል ሁላቸውም ይቆጡታን፣ ሁላቸውም ይጮሁበታን። እዚህ ጋር ና ሆሜ ጋር ሲያወሩ በአንተ ቤት ቢሆን እንዴት ነው የምታደርገው ሲለው እኔ በሚስቴ ከመጡብኝ ለምን ዓለም በሙሉ ለምን አያብድም ይለዋል። እሷ ደግሞ ከነ እሱ አልጋ ሂዳ ቁጭ ብላለች። ተመልከቱ ተመልክቷት። አይ ቤታ እኔ እኮ መልከኛ ነገር ግን መልኳ አይታየኝም። የሚገርማችሁ ነገር ተመልከቷቸው። እዚህ ጋ መጣችብኝ መጣችብኝ ደረሱ እኒ ምናም ትላለች። ተመልክቷቸው ተመልከቷቸው፣ አይዞሽ አይዞሽ፣ ተረጋጊ ተረጋጊ እላታ ማለት ነው። እዚህ ጋር ትስቃለች። ኪራዬ ኪራዬ አንተንም እንዳይወስድ አንተንም እንዳይወስድ ትለዋለች። ተመልክቷቸው ተመልክቷቸው እዚህ ጋር ደግሞ መሮጋ ሁነው እየተወያዩ ነው ማለት ነው። በቃ ሄጅ ቤትሽ የኔ የተለመደ ነው። የአንቺ ፍቅር መዳያን አለበት የኔ ዋጋ የለውም ትላለች እያዘነች ማለት ነው። ተመልከቱ። እና ለሄር ነው አብሸሪያ ይዞች ጠንካራ በይ ትላታለች። በዚህ ጋር ቤት ታተኝታ መቶ አንቺ የተረገምሽ ሰውዬ አንቺን ያወቅኩበት ቀን የተረገመ ቀን ነው ይላታል። በዚህ ጋር መቶ ከጽናት ጋ ሲያወራ ተረጋጊና፣ ትንሽ ጠብቅኝ እኔ ከአንቺ የበለጠ ማንንም ሴት አልወድም ይላታል። እዚህ ጋ እየለመናት ይገኛል። ይቅርታ አድርግልኝ ጽናት ምናምን እያለ ለጽናት ይቅርታ ይጠይቃል። ተመልክቷቸው። እዚህ ጋር ደግሞ እኔ ያቅሻለሁ አንቺ እብድ ሴትዮ ምን ለማድረግ እየሞከርሽ ነው? መተኛ ጣን ትላለች። እዚህ ጋር ደግሞ ይችን አያጅቦ ተጫውተሽ ታውቂያለሽ አታቂም? ትላታለች። አላቅም ስለ አንቺ ከዱር እንስሳት ትውጭም እንዲህ ምናምን ውጭ ከዱር እንስሳ ትላታለች። ከዛ እያስፈራራች ታሯሮጣታለች። ተመልከቱ፣ እዚህ ጋር ጽናት ተቆጥታ ሄዳለች እና እየለመነ ነው ከዛ እየለመናት እያለ ይጣላሉና እኔኮ ምናምን ብላ የዱሮ ያለፈ ታሪካቸውን ስታነሳበት በጢፊ ያጠናግራታል ማለት ነው። እዚህ ጋር ወንድ ልጅ ትግስቱ ካለቀ ማጠናገሩ አይቀርም። ከዛ በጢፍ የለሰና ጊዜ ተነስታ ትወጣለች ማለት ነው። በቀጣይ ቪዲዮ እስ ከምንገናኝ ደህና ሰንብቱልኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።